ዋው ዛሬ ቅመሙ ብሩኬን ሰፕራይዝ አደርጋ ነበረ። ፈሽፋፈሽ ብሎ በጥሩ ማታ ቪዲዮን እንጠብቃለን። ፎቶ ለቀቁልን። ደስ የሚል ልጆች። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታትም። ሰብስክራይብ ያድርጉኝ። ዛሬ እነ ሃይሚ እና ብሩኬ እና ሃይሚ እነ ብሩኬ ፎቶ ለቀቁልን መጡ። ደስ የሚል ልጆች ናቸው፣ በጣም ደስ ይላሉ። የእነሱን ቪዲዮ በጉጉት እንጠብቃለን። ሃይሚ ብሩኬን የበርዝዴው ሰፕራይዝ አድርጋ ይሆናል እና እሱ ነው የምንገምተው። እንትን ያፔ በርዝዴው ሃይሚ ሰፕራይዝ አርጋ እንደሆነ እንገምታለን ማለት ነው። ለምን የዛሬ የብሩኬ ልደት ነው እና ደስ ይላሉ። በጣም ነው የሚያምሩት። ሁለታችሁ ተጋግሶ ነው የሚሰሩት። ጥሩ ነገር ለህዝብ ይመጥናል እያሉ ነው የሚሰሩት። ስለመጣችሁ ደስ ብሎናል። ቡሩኬ አንቴ መልካም ሰው፣ የወንድ ምሳሌ፣ እንኳን ተወለድክ። በተለይ ለቤተሰብ ያለ ክብር በጣም ልዩ ነው። ለሴት ልጅ ያለ ክብር በጣም ልዩ ነው። እንደዚህ እንድትቀጥል እንፈልጋለን ማለት ነው። ይሄም ባህሪው አንድ አይቀይር ፈጣሪ። በጣም ደስ የምትል ልጅ ነው። ከሁሉም ከሁሉም የቤተሰብ ክብር ታስቀድማለች። እሷ ራሱ የሆነ ነገር ሀሳብ ስታመጣ መጀመሪያው ቤተሰቡ ነው የምታስቀድመው ማለት ነው። ይሄ ማለት ደግሞ በጣም ጥሩ ነው። ጥሩ አስተሳሰቢ ያለክ ልጅ ነ ከእድሜ በላይ ሊሆን ይችላል አስተሳሰብ በጣም ደስ ይላል። ስለዚህ እንኳን ተወለድክ። እንዳንቴ መልካም ወንዶችን ያብዛልን። ሺ ፈጠሩልን እና ሀይሚዬ ቅመሟ ዛሬ ፈታ ብላ ዘና ብላ ብፁም መልእክት ማስተላልፋለች። በእንትኑ ማለት ነው በዩቱቡ ጽፋለች እና መልእክት ለሱ መልካም ምኞት ገልጻለች እና አብራችሁ ኑሩ። ፈጣሪ ከፈለጌ ደግሞ ወይ እናንተ ወደፊት አይታወቁም። እስከ ዛሬ እኮ ፍቅረኛሞችን ብላችሁ አልመጣችሁም። ያው እናንተ ፍቅረኛሞች ብትሆኑ እራሱ ማለት ነው ሚዲያ አታወጡ አታወጡ፣ እዛው ደብቃችሁ ነገሩ ተገድኖ እስኪ በስል ድረስ እዛው ደብቁ እንጂ አታወጡ። የሚዲያ ፍቅር በጣም አንተን ነው። አይን ጥሩ አይደለም። እዛው ጓደኛ እንደሆናችሁ ቀጥሉ እንጂ ፍቅረኛ ሆነን ከሷ ፍቅር ያዘኝ ከሱ ፍቅር ያዘኝ ምናምን እንዳትባሉ፣ ደብቁ። ለምን የሚዲያ አይን በጣም መጥፎ ነው፣ የሚዲያ አፍ በጣም መጥፎ ነው እና እና ፈጣሪ እንደዚህ ሁለታችሁም ልባችሁን አይቀይሩም። በጣም ምርጥ ቪዲዮ ያበደ ቪዲዮ እንጠብቃለን። በድጋሜ ቡሩኬ እንኳን ተወለድክ፣ ቀሪ ዘመንክን ፈጣሪ ባርክልሽ። ሺህ አመት ኑ። ባይ። ላይክ፣ ሼር፣ ሰብስክራብ እያረጋችሁ አበራታት።